በኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ስር በጅቡቲ ወኪል ሆኖ እየሰራ የሚገኘው የማሪታይምና ትራንዚት አገልግሎት ለኢትዮጵያ ኢኮኖሚ የጀርባ አጥንት የሆኑ የወጪና ገቢ ስራዎችን በቅልጥፍና ያከናውናል። የማሪታይምና ትራንዚት አገልግሎት ባሉት የዩኒ ሞዳልና የመልቲሞዳል የአሰራር ስርዓቶች ውስጥ በርካታ ስራዎችንም ያከናውናል። ለአብነትም በዩኒ ሞዳል አገልግሎቱ ወደ ውጭ የሚላኩ ምርቶችንና ማዳበሪያን ጨምሮ ወደ ሀገር ውስጥ የሚገቡ ምርቶችን የማጓጓዝ ስራንም ይሰራል። በመልቲሞዳል አገልግሎቱ ስር ደግሞ ወደ ሀገር ውስጥ የሚገቡ ምርቶችን ከመጫኛ ወደብ አንስቶ ሁለትና ከዚያ በላይ በሆኑ የመጓጓዣ ስርዓት አማካኝነት ወደ ምርቱ መዳረሻ የማስገባት ስራንም ያሳልጣል። ሁለትና ከዛ በላይ የምንለው ለምሳሌ እኛ የባህር ማጓጓዣ እንጠቀማለን፣ ከዛ ጅቡቲ ደግሞ ሲደርስ ወይ በመኪና ወይም ደግሞ በባቡር እናጓጉዛለን ማለት ነው። ስለዚህ እነዚህ የተለያዩ ሚንስ ኦፍ ትራንስፖርቶችን በአንድ ኮንትራት አጓጉዘን እስከ ደንበኛው ድረስ አሁን በኢትዮጵያ ያው ወደ ስምንት የሚሆኑ ደረቅ ወደቦች አሉን። ወይ ወደ ስምንቱ ደረቅ ወደቦች መዳረሻ ወይም ደግሞ የግል መጋዘን ፈቃድ ያላቸው ወይም ደግሞ ቦንድድ ዌርሃውስ ፈቃድ ወዳላቸው ደንበኞች እስከ ዌርሃውሳቸው ድረስ ከመጋዘናቸው ድረስ እቃን ከመነሻ እስከ መድረሻ ድረስ የማጓጓዝ ስርዓት ነው። ዩኒሞዳል ዲፓርትመንት በሁለት ዋና ክፍሎች አሉት፣ የኢምፖርት ዋና ክፍልና የኤክስፖርት ዋና ክፍል። በዋናነት በኤክስፖርት ዋና ክፍል ማንኛውም ላኪ ድርጅት የኢትዮጵያ ባህር ትራንስፖርት ወኪል አድርጎ ወይም ክሊሪንግ እና ፎርዋርዲንግ ኤጀንት አድርጎ ሲመርጥ የፎርዋርዲንጉን ስራ በጅቡቲ የምንሰራ ይሆናል። በኢምፖርት ደግሞ ማንኛውም ልክ እንደ ኤክስፖርቱ ሁሉ የክሊሪንግ እና ፎርዋርዲንግ ኤጀንት ሆነን በጅቡቲ የፎርዋርዲንግ አገልግሎት እንሰጣለን። ከዛ ውስጥ አንዱ እንግዲህ ወደ ሀገራችን እየገባ ያለው በአሁኑ ሰዓት 2 ሚሊዮን 400 ሺህ ሜትሪክ ቶን ውስጥ የእኛ ድርሻ የክሊሪንግ እና ፎርዋርዲንግን የማጓጓዝ ስራውን የምንሰራው እኛንን ነን። እቃዎችን ካርጎዎችን ወደ ሀገር ቤት እንዲሄዱ በሰዓት ሁሉም ቁም ቁጭ ብሎ ነው። መቼ መቼ ደረሰ፣ ዛሬ መርከቡ ካራገፈ ነገ ጠዋት እንድሄድ ይደረጋል። ፕሮግራም ይሰጣል። ባቡሩ አለ፣ በባቡር እንሰጣለ፣ በለትራክ እንሰጣለ። ስለዚህ እዚህ ጋር ሀያ አራት ሰዓት እስራ እንሰራው። ይሄን ሀያ አራት ሰዓት ስንል ሶስት ሺፍት አለ። ከጠዋት ከጧት አንድ ሰዓት ታኩል እስከ 11 ሰዓት ታኩል ምሰራ አለ ከዛ ጀምሮ እስከ መሃል ድረስ መስራት አለ። እሱ ጧት 12 ሰዓት ማለት አምስት ሰዓት ታኩል ገብቶ እስከ 12 ሰዓት ታኩል መስራት አለ። ሁሉ ሺፍት። ስለዚህ ትልቅ ስራ የምንሰራው በሀገራችን የምታያቸው የግንባታ ግብአቶች ሁሉ ከዚህ ነው የምንነሳው። በጅቡቲ የማሪታይምና ትራንዚት አገልግሎት ስር ከሚሰሩ ዋና ዋና ስራዎች በተለይ በዩኒ ሞዳል ክፍል ውስጥ ለግብርናው ዘርፍ ወሳኝ የሆነውን ማዳበሪያ ወደ ሀገር ውስጥ በማስገባቱ በኩልም የተቀናጀ ስራ የሚሰራበት ሲሆን ለዚህ ዓመት የሚያስፈልገውን የ2.4 ሚሊዮን ሜትሪክ ቶን ማዳበሪያም በተቀላጠፈ መልኩ እያስገባ ይገኛል። ማዳበሪያ ኦፕሬሽን የሚሰራው በ24 ሰዓት የመጫንና የማራገፍ እንዲሁም ደግሞ የማጓጓዝ ስራ ይከናወናል። ይህንንም የምንሰራው ያው በቲም ነው ቲም አለ ኦፕሬሽን ኮሚቴ የሚከታተለው በዋናነት ይሄንን ቲም የሚያስተባብር የኦፕሬሽን ኮሚቴ በኤምባሲ የሚመራ፣ ከዛ በመቀጠል ያው በዴይሊ ከኢትዮጵያ ኃላፊዎች ያሉን የሚከታተሉ። በዋናነት ትኩረት አድርገን የምንሰራው አሁን ላይ የሲዝናል ካርጎ ስለሆነ ማዳበሪያ ማዳበሪያ ነው ማለት ነው። በወቅቱ እንዲጓጓዝ ለማድረግ ሁሉም የበኩሉን አስተዋጽኦ እያደረገ ይገኛል። አምና አንድ ነጥብ 1.9 ሚሊዮን ሜትር ሲሆን ዘንድሮ 2.4 ሚሊዮን ነው። በጣም ትልቅ ቁጥር ነው። ይሄ ለማጓጓዝ ምን ያስፈልጋል? እዚህ ጋር አካባቢ ማሽኖች ያስፈልጋሉ ብዙ ገንዘብ የሚወጣ ወጣ ከርጢቱ ከህንድ ነው ከህንድ ሀገር ነው ተመርቶ የሚመጣ ከርጢት ብቻ 50 60 መቶ ኮንቲነሮች የሚመጡት እንግዲህ በቀን 10 ሺህ ሜትር ቶን እንጭናለን ማለት በቀን 100 ሺህ ኩንታል እንጭናለን ማለት ነው። ሚኒማም ነው 18180 ማለት ነው ጉንታል ጭነናል። በቀን አንድ ጊዜ አለ አቨሬጅ 10 ሺህ ጫነና አሁን ሰዓት በመልቲ ሞዳል ክፍል ውስጥም ቢሆን ወደ ኢትዮጵያ የሚገቡ ምርቶች ከተለያዩ ሀገራት ተጭነው ጅቡቲ ወደብ ከደረሱ በኋላ አስፈላጊውን የጉምሩክና ገቢ ስራዎች በማጠናቀቅም ወደ ሀገር የሚገቡበትን ሁኔታ እያከናወነ ይገኛል። ጅቡቲ ላይ እኛ የምንሰራው ያው ኢንቴግሬትድ ነው። ስራው ከዋና መስሪያ ቤት ኦፕሬሽን ተከፍቶ ይላካል። ስለዚህ የተለያየ የማጓጓዣ ሚንሶች ከሺፒንግ ጀምሮ ማለት ነው። ከዛ የመልቲ ሞዳል ዲፓርትመንት ካውንተር ፓርት አለን ሄድ ኦፊስ። ከዛ ኦፕሬሽን ተከፍቶ ሲላክልድን እኛ እዚህ የምንሰራው ምንድን ነው የወደብና የከስተም ክሊረንስ ፋይናላይዝ አድርገን ጨርሰን እቃውን እንደተባለው ወይም በተሽከርካሪ ወይም ደግሞ በባቡር የምናጓጉዝበት ስርዓት ነው ማለት ነው። ስለዚህ የእኛ ትልቁ ድርሻ ምንድን ነው? ካርጎ ልክ ጅቡቲ ሲደርስ ቶሎ ክሊራንሱን በማጠናቀቅ በተለያዩ ሚንስ ኦፍ ትራንስፖርት ወደ መዳረሻ ቦታ የጅቡቲ ክሊራንሱን ጨርሰን የማጓጓዝ ስራ ነው የምንሰራው። ምሳሌ በመልቲ ሞዳል ሲስተም የሚመጡት መንገድ የሚመጡት ከተመረተበት ሀገር እስከ መዳረሻው ድረስ በእኛ በኢኤስኤል ወይም በኢኤምቲኤስ በኩል በዚህ በኩል ሄዱ ማለት ነው እነዚህ ንብረቶች፣ እነዚህ የሚወጡት ዕቃዎች ጊዜያቸውን በሰዓቱ እንዲደርስ ከማድረግ ብዙ ስራዎች ይሰራሉ።